ጥሩ ተናገር ወይ፣ ጥሩ አለ ነው እንደዚህ የተሰባበት ኧረ ኧረ ተወኝማ ሞተር እየነዳው ሞተር እየነዳው ፊት ለፊት የተረገመ ውሻ ገባብኝ ከዛስ በሶስት መቶ አስር ነው የምንሄደው እኮ እንዴት አድርጌ ገጭቼው ልለፍ እሺ ታውቃለህ መቻል የሚባል ውሻልኝ እንዴት አድርጌ ልጨክንበት እሺ ከዛ በኋላ ወደቀኝ አጠፍኩትና በረዳት በኩል ጣልኩት ዛሬም እኮ እንደቀጠለ ነው። ዛሬ ማንቸስተር ዩናይትድ አርሰናል ጨዋታ አላቸው። እሱን ጨዋታ ትክክለኛ ስኮር ገምተው ኮመንት ሴክሽን ላይ ከጻፍ ለሁለት ተሸላሚዎች አሸናፊ ይሆናሉ። የማሊያ ጌባዌ ይሸልማሉ። ይሄን ደግሞ የሚሸልማችሁ ድል ቤት ነው። ድል ዶት ቤት ብላችሁ ገብታችሁ ተወራርዳችሁ ብዙ ሺህ ብሮችን ማሸነፍ ትችላላችሁ። ሁለት ተሸላሚዎች ተሸልመዋል ባለፈው ሳምንት አለ

የጀጎል ግንብ ድሬዳ ማለት፣ የጀጎል ግንብ እሱ ነገር ሐረር ነው ያለው። አባ ተውብን አባው ምንድን ነው ያው ነገር ያለው ሄዳ አይታል። አላየማ። በቃ ዝም በላ ሀይዋ ድሬ ሁለት ቀን ቃለ መናምን ሸማምትኩ ቃለ መግዛት ምናምን ነበር። ከዛ ሀረር ዝም ብያ አንድ ቀን ገባ ወጣልኩ። አጠቃላይ ሶስት ቀን ሶስት ቀን ማለት ነው። ሶስት ቀን ቆይተሻል? ነፍ ነው ከረምኩ። ጨንቅ አንወድም። አረ ይመችሽ። በመጀመሪያ አለቃችሁ መሆኔ እንዳትረሱ ስል ነው የምትበሉት እናንተ

ምን እዚህ ዛሬ ደግሞ ታክሲም አይመጣም። እኔ እኮ እግረኝነት አስጠልቶሽ እ

የኔ እናት ሹገር ናት። ዘባለሽ ማለት ነው። እናቴ ትሙት ከድሮ ጀምሮ ነው። በለ ለሰፈሩ ነው። ምን ብሎ ነው ፈልግ

ገና ደግነ ይወርሳል አይ ሚስታችሁ ሌላ ሴት ስታገቡ በህልሟ ካየች ሂዱና አድርጉት ምክንያቱም የባል ትልቁ ስራው የሚስትር ህልም ማሳካት ነው። እና ሰዓት ስንት ነው? ምን አባይ ሰላም አስበጁ። ሰዓት እኮ ነው የጠየኩሽ። እና ምን ያሳደዋል? እኔ እኮ አስተካክዬው አስበጁኝ አልኳት እንዴ። ሰፈር ውስጥ የሚያልፈው ሴት በሙላ የሚለው ለመቃሪ ለዘካሪ ምንም አላወቀኝም ነው አንተ ቋራ ምን ትችላለህ? እሺ። አንተ ግን አላበዛውም እንዴ? ምንድን ነው አበዛው ምናምን ማለት እንዴ? መልስልኝ። አሳሳች እንዴ? የአንቺ ነው ሙዬ። አና ምን ሆነሽ ነው እስካሁን ድረስ ያረፈድሽው? ይሄ መተው ብር ጠፍቶበት ነው። እና ታዲያ አንቺ ብሩን ስታፈላልጊው ነበር? አይ እኔማ በእግሬ ብሩ ላይ ቆሜበት ነበር። አራስ ቀል ነው። ዳዲ ተረጋጋ። አክሳትች ነው እንደዛ በያ። ግን ዳዲ ለምን ወደ አገዛልኝም? አና ለምንድን ነው አምላክ ሁለት እግር ሰጠሽ? በአንድ ፍሬ ልይዝ በሌላኛው ማርሽ ልቀይርበት ነው። ውይ ይቅርታ። ለሱም ይሁን በጀት የለንም። አውቃም ሲጀምር በሰዓቱ በጀት ስለማትይዝ ነው እኮ አልባሌዎች ያ ሞተር ሞተር ግዛልኝ። ስለ ወገብን የምትለው ማለት ማለትማ ዳሽን ሱፐር አፕላ ያለችው በጀት የምትለውን አማራጭ ተጠቅማ በእቅድ የምትኖር ቢሆን ኖሮ ይሄኔ ማሚንም እዚያ አጠብሳትም ማለት ያተኩሳትም ነበር። ሴትዮ ምንድን ነው ምታወሪው? ይኸውልህ አፕሊኬሽኑ ላይ እንደገባ በጀት የምትለውን ትጫንና፣ ሴትዮ በጀት የምትለውን ነቅታ የሳምንት የወር፣ የዓመት አሊያም የፈለከውን ጊዜ ገደብ ከመረጥክ በኋላ የተጣራ ገቢን ታስገባለታለ። ከዛ በዛጊ ውስጥ የሚኖሩ ንቅዶች ስያሜ እየሰጠህና አድ ካታጎሪ ያልክ እንደዚህ አንድ ሴቷን ታስገባችኋለህ። ክፍያና ትራንስፈር ሲኖርህም ከበጀት ላይ እንዳስመርጥ ደግሞ እችን ኦን ታረግለታለህ። ሰላም፣ ከዚህ በኋላ በቀላሉ በጀትን እያቀድክና እየተከታተል ልክ እንደ ዳሽን ሁልጊዜም አንድ እርምጃ ቀዳሚ መሆን ነው። ታዲያ አሁን ገባህ ወይ? ኔ ማሚ ያደረች በላንተ፣ አሁኑኑ አፕ አውርድና በጀትን መድብ። እኔ ደግሞ ማሚ ሳት መምጣት፣ አሪፍ ተጉር። አጅሪው አጅሪው ጭራሽ ሳባሬ እዚህ ቁጭ ብለህ ድንጋይ ታሞቃለህ አይደል? ሳና አዎ አበርሩኝ እኮ ጎበዝንህ ከአቅም በላይ ምናም ብሎ አባረሩኝ። በቃ ለኔ ፈጣሪ ያሰበው ነገር አለ። አልበርት አንስቴም ተመሩ እንደዚህ አሪፍ ደረጃ ላይ የደረሰው እሱ ደግሞ አምፖልን የፈጠረው ሰውዬ ሁሌ ነው በአጥር በቃ ሁሌ ባጥር እንደዘለለ ተምሮ ያውቅም። ግን አሁን ነው ፌራሪ መኪና ይሰሩ ጠላ የሆነ ነገር አለ ማለት ነው። ሄሎ

እንዴት ድሬዳዋ መጥተህ ሁላት በላም ትኛለሽ እኔ ነው ያው ከትምህርት ቤት ሰላም ልጆች ከግቢው በጣም ጥሩ ውጤት በማምጣት ቶፕ ተማሪ ሆኖልታል እንኳን ደስ አለት እስኪ ቡና፣ አስቲ እኔ አልፈልግም። በሽኳሮ በባዶ ምን ሆነህ ነው? ለምን ደፋኸው በባዶ አላልክም። ወንድሜ ከድርጅት ነበር የመጣ ነው። ለጸጉር ቆንጆ ሻምፖ ይዤ መጥቻለሁ። በዚህች ሻምፖ ጸጉርን ፍርስ ካረከ በኋላ እቺን ፈሳሽ ቀባት ትቀባለህ ከዛ በኋላ በዚህ ጄል ጸጉሬን ፍርዝ